መከላከያና ፋኖ በሰሜን ወሎ ዞን የሞት ሽረት ፍልሚያ እያደረጉ ነው። ሰበር መረጃም ከስፍራው ደርሶናል። በዝርዝር ይቀርባል። የኢትዮጵያ መከላከያ ሰራዊት ድንበር አካባቢ ቁጥጥሩን አጠበቀም። የሁሉም ነገር ፍጻሜ እየደረሰ ነው። እጅግ በጣም ልዩ የሆነ መረጃ ደርሶናል፣ በቆይታችን እናቀርበዋለን። አዲስ አበባ ውስጥ አደገኛ ወንጀል የፈጸመው ግለሰብ በቁጥጥር ስር ውሏል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች፣ በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። እንዲሁም ነፃና ገለልተኛ መረጃ እንዲደርሳችሁ የሚዲያችን የፕሪሚየም አባል መሆን የምትፈልጉ ውድ ቤተሰቦቻችን ታንክስን በመግዛት ትቀላቀሉ ዘንድ በታላቅ ትህትና እንጠይቃለን። አሁን የዕለቱን መረጃዎችን በዝርዝር ወደ እናንተ ማቅረባችንን እንጀምራለን። ጥበብ ሚዲያ የህዝብ ድምፅ ነው። በተያዘው በጀት ዓመት በነዳጅ ምርቶች ላይ የ30 በመቶ ግብር ተግባራዊ እንደሚደረግ ተገለጸም። በተያዘው በጀት ዓመት በነዳጅ ምርቶች ላይ የ30 በመቶ ግብር ተግባራዊ እንደሚደረግ የገንዘብ ሚኒስቴር አስታውቋል። አዲሱ የግብር ህግ 15 በመቶ ተጨማሪ እሴት ቫትን ጨምሮ 15 በመቶ የኤክሳይስ ቀረጥን የሚያካትት ሲሆን ይህም በሀገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ እንደሚያመጣና የሀገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል ባለም መሆኑ ተመላክቷል። በዚህ መሰረትም ከነዳጅ ላይ ከሚጣለው አጠቃላይ 30 በመቶ የኤክሳይስ ታክስና የተጨማሪ እሴት ታክስ በተጨማሪ የንብረት ታክስም ይገኝበታል ተብሏል። በተመሳሳይ አማራጭ አነስተኛ ታክስና የቅድመ ግብር ክፍያ በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱን ገልጿል። ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪው የዋጋ ግሽበቱን እንዳያባብሰው ያሰጋል የሚል ስጋት ሲከሰት እንደነበረ ይታወሳል ሲል ካፒታል ጋዜጣ አስነብቧል። በነዳጅ የሚሰሩ ተሽከርካሪዎች ዕጣ ፈንታ ወደ ኤሌክትሪክ መቀየር ነው ሲል የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀም። በነዳጅ የሚሰሩና አገልግሎት እየሰጡ ያሉ ተሽከርካሪዎች ዕጣ ፈንታ ወደ ኤሌክትሪክ መቀየር ነው ሲል የትራንስፖርትና ሎጅስቲክ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክ ሚኒስትር ደኢታ በርሆ ሐሰን በነዳጅ የሚሰሩ ተሽከርካሪዎች ወደ ኤሌክትሪክ ለመቀየር ስታንዳርድ ጸድቆ መመሪያ እየተዘጋጀ መሆኑን ገልጸዋል። ኃላፊው የኤሌክትሪክ መኪና በዓለም አቀፍ ደረጃ እየተስፋፋ ባለበት በዚህ ወቅት ኢትዮጵያ ከ10 ሺህ በላይ ተሽከርካሪዎችን ወደ ገበያ ማስገባት ትችላለችም ሲሉ ተናግረዋል። በመጪው 10 ዓመት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95 በመቶ የሚሆኑት የኤሌክትሪክ ለማድረግ የተሰራ መሆኑን ተናግረዋል። መንግስት የኤሌክትሪክ መኪና ምርትን ለማፋጠን የነዳጅ ወጪን ለመቀነስ፣ አረንጓዴ አካባቢን ለመገንባት አቅዶ እየሰራ ሲሆን በቀጣዮቹ አስር ዓመታት ውስጥ ከ5000 በላይ የኤሌክትሪክ ተሽከርካሪዎችን ወደ ስራ ለማስገባት ከፍተኛ ጥረት እያደረገ መሆኑን አክለውም ገልጸዋል። ማሌዥያ በአዲስ አበባ የሚገኘው ኤምባሲዋን ከ43 ዓመት በኋላ ከፈተችም። ማሌዥያ በአዲስ አበባ የነበራትን ኤምባሲ ከ43 ዓመት በኋላ ዳግም በይፋ ከፍታለች። የማሌዥያ የውጭ ጉዳይ ሚኒስትር መስከረም 192018 ባወጣው መግለጫ ኤምባሲው ከመስከረም 132018 ጀምሮ ስራ መጀመሩን አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስትር ባለስልጣን እንደገለጹት ማሌዥያ በአውሮፓውያኑ 1982 ከነበረው የደርግ ስርዓት ጋር ዲፕሎማሲያዊ ግንኙነቷ በመሻከሩ ምክንያት ነበር ኤምባሲዋን የዘጋችውም። የማሌዥያ የውጭ ጉዳይ ሚኒስትር በመግለጫው የኤምባሲው ዳግም መከፈት ማሌዥያ ከኢትዮጵያ ጋር ያላት የሁለትዮሽ ግንኙነት የበለጠ ለማጠናከር ያላትን ቁርጠኝነት የሚያሳይ ነው እንዲሁም በንግድ በኢንቨስትመንትና በህዝብ ለህዝብ ግንኙነት ላይ የጋራ ተጠቃሚነትን በሚያስገኙ ትብብር ዘርፎች ላይ አዲስ እድሎችን ለማደስ ይረዳልም ብለዋል። መግለጫው አክሎም የአፍሪካ ሕብረት ዋና መቀመጫ በሆነችው አዲስ አበባ የኤምባሲው ዳግም መከፈት ከአህጉራዊ ተቋማት ጋር ለመስራት አዳዲስ መንገዶችን ይፈጥራል ተብሎ ይጠበቃል ሲል ገልጿል። ኤምባሲው ለጊዜው ሥራውን እያከናወነ ያለው በሸራተን አዲስ ሆቴል ውስጥ በሚገኝ ጊዜያዊ ጽህፈት ቤት ውስጥ ነውም ብለዋል። የብሔራዊ መረጃና ደህንነት አገልግሎት አባል ነኝ በማለት ሰዎችን በማስፈራራት እያገተ ገንዘብ ሲቀበለ ነበረ ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀም። ዳዊት ጥላሁን ወይም ምንተስኖ ጥላሁን የተሰኘ ግለሰብ ሐሰተኛ የብሔራዊ መረጃ ደህንነት አገልግሎት መታወቂያ በመጠቀም የተቋሙ ሠራተኛ ነኝ በማለት ሰዎችን በማገትና በማስፈራራት ገንዘብ እንደሚቀበል ከህብረተሰቡ የመጣ ጥቆማን መነሻ በማድረግ የብሔራዊ መረጃ ደህንነት አገልግሎትና የአዲስ አበባ ፖሊስ ጠቅላይ መምሪያ በጥምረት ባደረጉት ክትትል ግለሰቡን መስከረም 16 2018 በቁጥጥር ስር እንዲውል አድርገውታል። ተጠርጣሪው ከሜክሲኮ ወደ ጋርመንት በታክሲ ተሳፍራ የምትሄድ የግል ተበዳይ ሳሮን ተስፋዬን የደህንነት አባል ነኝ በማለት በማስፈራራትና በመደብደብ ጉዳት ያደረሰባት መሆኑን የግል ተበዳይ በማህበራዊ ሚዲያ ማሰራጨቷ ይታወቃል። ግለሰቡ በግል ተበዳይ ላይ ባደረሰው ጉዳት በሕግ የሚጠየቅ መሆኑን ፖሊስ አስታውቋል። ግለሰቡ በቁጥጥር ስር በዋለበት ወቅትም ሐሰተኛ የብሔራዊ መረጃና ደህንነት አገልግሎት መታወቂያ እንደተገኘበት ፖሊስ አስታውቋል። በግለሰቡ ተመሳሳይ የወንጀል ድርጊት የተፈጸመበት ግለሰብ፣ ስለ ግለሰቡ ማንኛውም መረጃ ያለው ሰው ለአዲስ አበባ ፖሊስ ጠቅላይ መምሪያ መረጃ በመስጠት ትብብር እንዲያደርግና የጸጥታ አካላትና አባል ነን በማለት የሚያስፈራራና ተጽዕኖ የሚያሳድሩ ግለሰቦች ሲያጋጥሙ በወቅቱ ለፖሊስ እንዲያሳውቅ መልእክት አስተላልፈዋል። ኢትዮጵያ ከሶማሊያ ጋር የሚያዋሰናትን ድንበር ቁጥጥር ማጠናከሯ ተነገረም። የግብፅ ወታደሮች በሶማሊያ የመሰማራት ጉዳይ እውን መሆኑ መቃረቡን ተከትሎ የኢትዮጵያ መንግስት በሶማሊያ በኩል የድንበር ቁጥጥሩን ማጠናከሩ ተገልጿል። በዛሬ ዕለት የመከላከያ ሰራዊቱ ተወካዮች በሁለቱ ሀገራት ድንበር ላይ ከሚገኙ ከሶማሊያ ዶሎ ባለስልጣናት ጋር ተገናኝተው መምከራቸውን የሶማሊያ ምንጮች ዘግበዋል። ሁለቱ አካላት በድንበር ደህንነት ዙሪያ መምከራ መሆናቸው ታውቋል፣ ሲል ዘገባው ጨምሮ አስታውሷል። ከዚህ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ ከሶማሌላንድ ጋር የመግባቢያ ስምምነት በመፈራረም የሰሩት የዲፕሎማሲ ስህተት የግብፅ ሚሊተሪ ወደ ምስራቅ አፍሪካ ብሎም ወደ ኢትዮጵያ ድንበር ተስቦ እንዲመጣ በር እንደከፈተ ይነገራል። በትግራይና አማራ ክልል በርካታ ሄክታር የእርሻ መሬት በከባድ በረዶና ጎርፍ መውደሙ ተገለጸ። በትግራይ ክልል በረዶ በቀላቀለ ዝናብና በአማራ ክልል በተከታታይ በተከሰተ የጎርፍና የመሬት መንሸራተት አደጋ በሺዎች የሚቆጠሩ ሄክታር የእርሻ መሬት ወድመዋል። በዚህ ሳቢያ በ10 ሺዎች የሚቆጠሩ የአርሶ አደር አባወራዎች ለከፋ ችግርም ተጋልጠዋል። በትግራይ ክልል ደጓ ተምቤን ወረዳ መስከረም 16 2018 በጣለው በረዶ የቀላቀለ ዝናብ 143 ሄክታር የእርሻ መሬት ላይ የለማውን ሰብል ሙሉ በሙሉ አውድሞታል። የደጓ ተምቤን ወረዳ ዋና አስተዳዳሪ ገብረ ክርስቶስ አረጋዊ በተከሰተው አውሎ ንፋስ 248 አባወራ አርሶ አደሮች ለችግር ተዳርገዋል። በተመሳሳይ በአማራ ክልል በክረምት ወቅት በተከሰተ የጎርፍና በረዶ የመሬት መንሸራተት አደጋዎች በርካታ ውድመት መከሰቱ ተነግሯል። የሰሜን ወሎ ዞን መቄት ወረዳ የግብርና ጽሕፈት ቤት ስድስት ሺህ የሄክታር የእርሻ መሬት መውደሙንና በዚህም ከ45 ሺ በላይ ቤተሰቦች ለችግር መዳረጋቸውን ገልጸዋል። የአካባቢው አርሶ አደሮች እንደተናገሩት ሰብል፣ የግጦሽ መሬትና የእንስሳት መኖ ሙሉ በሙሉ ወድመዋል። የመቄት ወረዳ ግብርና ጽሕፈት ቤት ኃላፊ ሰለሞን ወንዴ እስካሁን ድረስ ምንም አይነት እርዳታ ለተጎጂዎችና ለቤተሰቦች አለመድረሱን ገልጸዋል። በሰሜን ወሎ ዞን ሰሞኑን የተነሳው የጦርነት ሰደድ እሳት መላ ሀገሪቱን እያናወጠ ይገኛል። ዛሬም በአብዛኛዎቹ የዞኑ አካባቢዎች ላይ ከቀላል እስከ ከባድ መሳሪያዎች የታገዘ አደገኛ ጦርነት ሲደረግ አምሽቷል። መከላከያ ሰራዊቱ ግዙፍ ኃይሉን በማንቀሳቀስ በተለያዩ ቦታዎች ላይ በፋኖ ታጣቂዎች ጠንካራ ጥቃት እየፈጸመ የዋለ ሲሆን ታጣቂዎቹን ከተለያዩ ከተሞች እያስወጣ ይገኛል። የሰራዊቱ የተቀናጀ የማጥቃት እርምጃ በአየር ኃይሉ የድሮን ሽፋን እየተሰጠው እንደሆነ ነው ከአካባቢው የደረሰን መረጃ የሚያመላክተው። እስካሁን በተረጋገጠ መረጃ ብዙ ከተማዎች አሁንም በፋኖ እጅ ላይ ይገኛሉ። ወልዲያ ከተማን ለመያዝ የሞከረው የታጣቂ ኃይሉ ቡድን መከላከያ ሰራዊቱ በፈጸመበት ጠንካራ የመከላከል እርምጃ ከከተማዋ አፈግፍጓል። በዚህ ጠንካራ ውጊያ በመቶዎች የሚቆጠሩ ተዋጊዎች ከሁለቱም ኃይሎች በኩል ሞተዋል። እንዲሁም በጦርነቱ በተባራሪ ጥይትና እንዲሁም በአየር ጥቃት ብዙ ንጹሐን መገደላቸውን ከአካባቢ የወጡ መረጃዎች እያመላከቱ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች፣ ለሰዓቱ የመራረጥ ናቸው። ዘገባዎቻችን በዚህ አብቅተዋል። ከእኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤታችን አዲስ የሆናችሁ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የዶ ቻናል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። እንዲሁም ነጻና ገለልተኛ መረጃ እንዲደርሳችሁ የሚዲያችን የፕሪሚየም አባል መሆን የምትፈልጉ ውድ ቤተሰቦቻችን ታንክስን በመግዛት ትቀላቀሉ ዘንድ በታላቅ ትህትና እንጠይቃለን። ጥበብ ሚዲያ የህዝብ ድምፅ ነው።